ወደ አራቱ እሱ ሲሮጥ ያዩ ናቸው። አንዱ ትልቅ ሽማግሌ ሰውዬ ነው። እኔ አሁንም ሳሰብ ይላል ይሄ ፀጉሬ ይቆማል ይላል። አበበን ሲሮጥ ባይኖ አይቶታል። አንድ ጥቁር ሰውዬ በባዶ እግሩ እየሮጠ እንደገና በእንትን የሚናገሩ በሬዲዮ የሚናገሩ ጋዜጠኞች አሉ። አርባ ሁለት ኪሎ ሜትር አይደል ማመን አልቻሉም። ጣሊያን ያን የሆነ ጥቁር ባዶ እግሩን እየሮጠ ነው። እብደት ነው። አንደኛ ጥቁር ነው፣ ሁለተኛ ባዶ እግር። አርባ ሁለት ኪሎ ሜትር ማይታሰብ ነው። ከፊት እየመራ ነው። የመንገዱ ደግሞ የሮም መንገድ አሁን ኮብልስቶ እንደምትለው አሁን እንደምናየው እንደዛ ነው። አስፋልት አይደለም። በተለይ ወደ መጨረሻው አካባቢ ሲደርስ እንደዚህ ችቦ የያዙ ሰዎች ያሉበት የሚያልፍበት ጨለም ሲል በጣም ከባድ ነው እና ሰውየ ይናገራል። አሁንም ድረስ እሱን ሳስብ ወጣት ነበር። ከኋለ ጸጉር የእጅ ጸጉር ይል ባዶ እግሩን የቆመው ሰውዬ ነው ነበረ። ለነሱ ግን አሁን እነዚህ ነገሮች ማድረግ ምንድን ነው ሚኒንግ። አሁን እኛ ብናደርገው ሴንስ ይሰጣል ከጣሊያን አንፃር ለምንድን ነው ፖይንቱ? ከዛ ውጪ ደግሞ ማለት ነው፣ አበበ ቢቂላ የሩጫው ዊዛውት ኤዳውት በቃ ሌጀንድ ነው። ከዛ ግን ብዙ ሰው የማያውቀው እንትን ምንድን ነው፣ አዎ እግሩ ተጎድቶ ምናምን በእንትን ኦሎምፒክ ተወዳድረዋል። ኦሎምፒክ ኦሎምፒክ አይደለም፣ ተጋብዟል። በጣም ገርሞኛል። አጋጣሚ በጤና ቡድን ደግሞ ጃፓን ሄደን ነበር። ከአንድ ትምህርት ቤት ቡድን ጋር ተጫወትን። እና ስለ አበበ የሚያውቁት ደግሞ እነሱ በጣም የተለየ ነገር ነው። ለምሳሌ አሁን ቶኪዮ ላይ ራሱ ኦሎምፒክ ሲዘጋጅ እኮ የጣሊያን ጠቅላይ ሚኒስትር የአበበን ቤተሰብ ጋብዞ ማስታወሻ ሰጥቶ ምናምን ነው። እዚህ የጃፓን ኤምባሲ ራሱ ፕሮግራም አዘጋጅቷል። ጃፓን ውስጥ የጽናት ትምህርት አለ፣ ለተማሪዎች ሁሉም ጽናት የሚማሩት